ሰውን እንደ መጥላት ያለ እግዚአብሔር መናቅ የለም። ሰውን እንደ መውደድ ያለም እግዚአብሔር መውደድ የለም። ይህ ሁሉ የበላይ ለሚሆን ለሰው ልጅ ደግሞ ሁለት ጠባቂ መላእክት አሉ፤ አንድ የሌሊት፣ አንድ የቀን። ልጋጥ ቢሰራ እንኳን አይለየውም፤ ራቅ ብሎ ነው የሚጠብቀው፤ ሙሉ ይጠብቀዋል። እንዲሁ ብቻዬን ነኝ ብለህ ከቤት ውጭ ስግ ውስጥ ስትቀመጥ እንኳን ራቁትን እንዲያው ዝም ብለህ ዝርግፍ ብለህ አተኛ። ምክንያቱም ሌላ ሰው ቢያይ የሚጠብቅህ መላክ እያየህ ነው። ከኃጢአት ተጠንቀቁ የምንባለው ሰው እንዳያየን ብቻ ሳይሆን አብሮን ውሎ የሚያድር ጠባቂ መልአክ ስላለ ነው። አሁን እኔ የቤታችሁ ቁጭ ብዬ ልብሳችሁን አውለቃችሁ ኃጢአት ትሰራላችሁ። አባን የምታፍሩ ከሆነ አንድ መልአክ እንዴት አታፍሩ? ማፈር አለብን። አይደለም እንዴ መልአክ? ህሊናችን ይህን ስለሚረሳ ነው። አንድ ሰይፍ የመዘዘ የእግዚአብሔር ብርሃን የተሳለበት አንዱ መልአክ ብቻ ሰማይን መሰንጠቅ የሚችል መልአክ በፊት ለፊታችን አቁመን ኃጢአት እንሰራለን። መልአክ ደግሞ ይጠብቀናል። የትም ስንሄድ አይለየን ነው እግዚአብሔር ከተወኝ ስንት ዓመቱ ስንት ዓመቱ ይላል ሰው እረተው እግዚአብሔር ትቶ ነው ውለህ የምትገባ? ለሰከንድ እንኳን ማደር አይቻልም። የፈለገ ነፍሰ ገዳይ፣ ዘማዊ፣ የረከሰ ሰው ቢኖር እግዚአብሔር ያለ ጥበቃ ትቶ ታድሮ ውሎ ያውቅ ያምን ኃጢአተኛ ብቻ አይደለም የማያምኑትን ጭምር ጠባቂ መልአክ አላቸው፣ ይጠብቃቸዋል። ሰማይታት በክብር የለበሷት በመከራ የተጎናጸፏት አክሊል የተቀዳጁባት ሃይማኖት ናት። ስለዚህ የፍጥረታት ስምምነት ያለው እግዚአብሔር ስላለ ነውና እግዚአብሔር ሁሉን ጠብቆ ያኖራል። ይህ ሁሉ የእግዚአብሔር መግቦትና ጥበቃ የሚያስረዳ ነው። ስለዚህ እግዚአብሔር ዓለምን ፈጠረ፣ ሁሉን በየስርዓቱ ያኖረዋል። አራዊት ሌሊት ብሏቸዋል፣ ቀን አይወጡም። ቀን ካላቸው ሌት አይወጡ። ሁሉን በስርዓቱ እግዚአብሔር ይመግባል። እግዚአብሔር ይጠብቃል። እግዚአብሔር የሚጠብቅ ብቻ አይደለም የሚመግብም ጭምር ነው። የፈጠረም ጭምር ነው። የወለደም ጭምር ነው። የሚያሳድግም ጭምር ነው። የሚያኖርም ጭምር ነው። ስለዚህ ፍጥረታትን በቸርነቱ እያስተዳደረ እየመገበ ዓለምን ፈጠረ። ፈጥሮስ ምን አደረገ? ጠባቂ ሾመለት። ለሰማይ ጠባቂ አለው፣ ለፀሐይ ጠባቂ አለት፣ ለውሃው ጠባቂ አለው። የፀሐይ ወንፊት የሚባል አለ። ምዕዛረ ፀሐይ የሚባለው የፀሐይ ወንፊት በየሰዓቱ ስንት ስንት ቀዳዳ መከፈት እንዳለበት ጠባቂ መልአክ አለው። በጣም መጥኖ ባይከፈት ኑሮ ወንፊቱን በዛ አድርጎ አንድ ጊዜ በጣም ብዙ ስቁረት ቢለቀቅ ፍጥረት በአንድ ቀን ይቃጠላል። ያንን ወንፊት የሚመጥኑ መላይክት አሉ፣ ያንን የሚመጥኑ። መብረቅ ያለ ቦታው እንዳይወድቅ፣ ያለ ቦታው እንዳይመታ፣ የት ማረፍ እንዳለበት የሚጠብቁ መላይክት አሉ። ማን? እግዚአብሔር በጥበቃው ያሰማራቸው። ነፋሳትን የሚያወጡ መላይክት አሉ። ማን? እግዚአብሔር ያሰማራቸው አስራ ሁለት የነፋሳት መሳክ አሉ። ሀገሮች አላቸው። ነፋሳት ወይም ነፋስ አስራ ሁለት አለቆች አሏቸው። ለእነሱ ሀገር አላቸው። ስምንቱ የማእት ናቸው። አራቱ የምረት ናቸው። ስለዚህ ህዝብ በበደለ ጊዜ ከስምንቱ ነፋሳተ ማእት የስትንፋስ ያህል ጥቂቷን ሲያነፍሳት ሀገር በድርቅ ይመታል። ያንበጣ ኩኩባ ሁሉ በምድር ላይ ይዘራል ማለት አራቱን ሲያነፍሳቸው ደግሞ በምድር ላይ በሙሉ ሰላም፣ አዝሪት፣ አትክልት በሙሉ ጽጊያት ይኖራሉ ማለት። ይህንን የሚመጡ ነው ማለት። ነፋሳት አሉ ውሃውን በሚጠት ምንድን ነው? ቀለያት ወይም ውሆች በስርዓታቸው እንዲፈሱ ውሃ እንዳይበላሽ። ውሃ ነፍስ አለው የለውም? ውሃ ነፍስ አለው። እስመ ነፋስ ነፍሳት የሆሙ ለማያት ነፋስ የውሃ ነፍሱ ነው። ነው የውሃ ነፍሱ ማን ነው? ነፋስ ነው። ስለዚህ ምን ማለት ነው? ነፋስ ቢያጣ ውሃው ይሞትና ሸቶ ተበላጅቶ የማይጠጣ ይሆናል የማይጠጣ ይሆናል የማያነፃ ይሆናል ስለዚህ ምን ይሆናል መኖር አንችልም ማለት ስለዚህ ለውሃው መላክ አለው ለውሃው መላክ አለው ለከዋክብት መላክ አላቸው እንዳይንጠበጠቡ የሚያደርግ አንዱ ኮከብ ቢወድቅ ብቻ ኢትዮጵያ ማጥፋት ይችላል ከዋክብት ሁሉ በስርዓታቸው እንዲሄዱ እንዳይጋጩም ጭምር እንዳይጋጩም በስርዓት እንዲሄዱ በየስማቸው ቆጥሮ ዘይወል ቆሙ ለከዋክብት በምልኦሙ ወይ ጽው ኦሙ በባስማት ይሆሙ አንድ ሁለት ሰው ሰፍሮ ቆጥሮ የሚያውቃቸው እግዚአብሔር። ለከዋክብት ተመልከት፣ የሁሉ ኮከብ እንዴት ብሎ በስርዓት እንደሚኖር አስደናቂ እኮ ነው። እንዴት አይጋጭም? እንዴትስ አይንጠበጠብም? ሸክም በላይ ተሸካሚ በታች ወይስ ተሸካሚ በላይ ሸክም በታች? የእናንተ ንግ ነው የምትነግሩኝ። ለምሳሌ ጤፍ ብትሸከሙ፣ ሸክሙ ነው በላይ? እናንተ ናችሁ በላይ? አቤት እሺ ጫማስ ጫማ ተሸክሞ ነው ተሸካሚው ነው በላይ አቤት ተሸካሚው ማን ነው ተሸካሚው? ሰው ነው ጫማ ነው እንደ የሚሸከመው ሰው ነው የሚሸከመው? የምናንቀሳቅሰው እኔ አይደለሁ እንደ ጫማ የማነሳው ስለዚህ እኔ የሚሸከመው ነው አንዳንድ ጊዜ ሸክም በላይ አንዳንድ ጊዜ ሸክም በታች ይሆናል ግን ዞሮ ዞሮ ግን በፍጥረት ሕግ ግን ሸክም በየት ነው ያለው? ሸክም የሚሆነው በላይ ነው። እግዚአብሔር ግን ምን አደረገ? በታች ብናደርገው ይንጠበጠባል። መኖሪያቸውን ወይም አጽንቷቸው የሚኖረውን ጠፈርን በላይ አድርጎ ከዋክብቱን በታች ሲያደርጋቸው እንደ ጥር የለምን አይንጠበጠቡም። ማን ስለሚያስተዳድራቸው ነው? እግዚአብሔር ስለሚያስተዳድራቸው። ለእነዚህ ሁሉ ጠባቂ መላክን ሽሟል። ገበታ አፉን ወደ ላይ ዙሮ ነው ወደ ታች ዙሮ ነው ውሃ የሚይዘው? አሁን ልብ በሉ፣ ከዚህ በላይ ውሃ አለ ማይን ዘመልዕልተ ሰማያት ይሴብሕዎ ለእግዚአብሔር ይላል ቅዱስ ዳዊት። ከሰማይ በላይ ያለ ውሃ እግዚአብሔር ነው ያመሰግነዋል፣ ይላል ከዚህ በላይ ውሃ። እንዲያውም በዚህ የዓለም ያለው ውሃ በላይ ካለው ውሃ አንፃር፣ ድስት ታጥቦ ውሃው ሲደፋ በጠርዙ እንደሚቀር ውሃ ያለ ነው ይላሉ ሊቃውንት። በጣም የሚገማሸር ቁጡ ውሃ ነው። ገበታው ደግሞ ጠፈር ነው። ጠፈር ደግሞ ወደ ታች እየዞረ ነው። አሁን ገበታውን በአፉ ደፍታችሁ ውሃውን በላይ ብታደረጉት ምን ያደርጋል? ይፈሳል ግን፣ እግዚአብሔር ገበታውን ወደ ታች አዙሮ ውሃ በላይ አድርጎበት አይፈስም። እንዴት ሲባል ቻል ካለው የማይችል ነገር የለም። እግዚአብሔር በጥበቃ ለዚህም ባቢል የሚባል ነፋስ ሰጥቶ ያንን ውሃ ወጥሮ እንደ ብራና በጠፈር ልክ ተዘርግቶ እንዲኖር የሚያደርግ ማን መድቦለታል? መልአክ መድቦለታል። ደመናው መልአክ አለው። ይህን ሙሉ የሚጠብቅ ባን ነው እግዚአብሔር ነው። ደመና ያለ ስርዓቱ አይጓዝም። የሚሸቅ የሚመራል ደመናውን እያስጓዘ ወደ ውቅያኖስ የሚወስድ የደመና ውቅያኖስ። የደመናው መልአክና የውቅያኖሱ መልአክ ደግሞ ይስማማሉ። የውቅያኖሱ መልአክና የደመናው መልአክ የሚጣሉ ቢሆን ኑሮ ዝና ብዙ ይቻለም ጠባ ይልም። ምክንያቱም የደመናው መልአክ ደመናውን ይዞ ወደ ውቅያኖስ ይወዳል። የውቅያኖሱ መልአክ ደግሞ ውሃው እየቀዳ ለደመናው በደመናው ይሞላለታል። ማለት የነፋሱ መልአክ ደግሞ የለም የለም አልሸከምም ቢል ደግሞ ችግር ይመጣል። የነፋሱ መልአክ ደግሞ አለ ያ ደመናውን ይሸከማል። ወደ ላይ ይዘውት ይወጣሉ ወደ ላይ ይዞ ይወጣና ደግሞ ዝናቡን ተጠምታ ለከረመችው ምድር አንድ ጊዜ ቀዳዳውን ከፍቶ ደግሞ አንድ አንድ ነገር ሲነግራችሁ ደመና አይታችሁ ታውቃላችሁ። ደመና በርሜል ነው፣ አቅባዳ ነው፣ ከረጢት ውሃው ለምን እንደማይፈስበት እኔ ድነቅለኛል። ቦኖቱ ማለት ለምን እንደማይፈስበት አይቼዋለሁ። መቼስ መቼም አሁን በአውሮፕላን እሄዳለሁ ማለት መቼም ኩራት አይደለም አይደል እና በዚያ አይቸዋለሁ እኔ እና ምንድን ነው እንደው ብን የሚል ነገር ነው፣ ጢስ ነው እዚያ ውስጥ። በጣም እኛ ቤት የሚነቅል ዝና በዚያ ይወርዳል። እንዴት ነው ነገሩ? ተመልከቱ። እንዲህ አድርጎ ሲኖር ሲኖር እዮብ እንደሚናገረው እይሰጠጥ ደመናሁ ይላል። ውሃውን ቀርቶ ወስዷል። አይቀደድም፣ ደመናው አይቀደድም። ውሃውን ቋጥሮ ቻል ይለዋል፣ ቻል ይችላል። አንድ ጊዜ ደግሞ አውርድ ቢለው ምድር ታጥባ ትሄዳለች። አስ እያደረገ ያንጠበጥበዋል ማለት ነው። ቀስ ጠብጠብጠብጠብጠብጠብ እያለ እያንጠበጠበ ምድርን በሙሉ ያረሰርሳታል። አኋላ መሬት ዝናብ የምትሸከምበት አቅም ስታገኝ ደግሞ እግዚአብሔር ዝናቡን ጨመር ያደርጋል። ጉልበቷ ስለተነቀረ አፈሯ እንዳይታጠብ ማለት ነው። እንዲህ አድርጎ የሚመግብ ማን ነው? ያው እግዚአብሔር። ዘሩን አትክልቱን ብታ ብታዩት እጹብ ድንቅ ጥላላችሁ። ስንዴ፣ ጤፍ፣ በቆሎ፣ ዘንጋዳ ማሽላ አንድ ጊዜ ቢደርሱ ጥሩ ነው አይደለም? አንድ ጊዜ እንዲደርሱ የማያደርጋቸው ስንዴውን እስከሚያጭድ ጤፉ እንዳይፈስበት ነው። እንደሚያስብልን እኮ እሱ ነው የሚያውቅ ነው ማለት። አንዱ እስከሚታጨድ አንዱ እንዳይፈስ አዝሪት ሁሉ በስርዓታቸው እንዲደርሱ ያደርጋቸዋል። ለችግር ጊዜ ቶሎ የሚደርስ አዝመራ ራሱን እንደገና ድርቅ የሚቋቋሙት እነበቆሎ የነቅዱስ ጊዮርጊስ ምሳሌ የሚሆኑትን በሚያዝያ ተዘርቶ እስከ ሰኔ ድረስ ቢቆይ ዝናብ ቢቆይ ምንም የማይሆኑ ዘሮች አሉ። ቶሎ ተዘርተው ደግሞ ቶሎ የሚደርሱ አሉ። የማይበላሹ ዘሮች አሉ። እነዚህን ሁሉ የሚያደርግ ያው መድኅን ያለም እግዚአብሔር ነው። አቡ ጅንጡ ዘንዶ አውሬው ጠባቂ ያለው መልአክ ሹሞለታል። እባብን የሚያስተዳድር መልአክ አለ። ያንን እባቡን ዘንዶውን የሚያዝበት ቅዱስ ገብርኤል ነው። ሄኖክ እንደሚነግረን ዘንዶውም እግዚአብሔር ንከስ ካላለው አይነክስም። እባቡም እግዚአብሔር ንከስ ካላለው አይነክስም። አይጥም ብትሆን ጠባቂ መልአክ አላት። ማንኛውም ፍጥረት ጉንዳን ቢሆን ትል ቢሆን እግዚአብሔር ያለ ጠባቂ የተወው ፍጥረት የለም። አንዳንዱ ፍጥረት ጠባቂ አለ። እንጨቶች ጠባቂ አላቸው። ያለ ጊዜያቸው ቅጠላቸው አይበጠልሱም፣ አይነቀሉም። ፍሬያቸውም እንዲያፈሩ የሚያደርጋቸው ማን ነው ሲባል ያው እግዚአብሔር ነው። ለፍጥረታት ሁሉ ጠባቂ አላቸው። ለዚህ ሁሉ የበላይ ንጉሥ ለሰው ደግሞ ሁለት ጠባቂ አለ። ሁሉ የበላይ ማን ነው? ሰው ነው። ነው ባሉ ሰው ነው መውደድ ያለባቸው። ሰው የሚወድ ሰው ትልቅ ሰው ነው። ሰው የሚወድ ሰው ነው እግዚአብሔር በዚህ ዓለም ላይ እንደ ሰው አድርጎ የሚወደው ነገር የለም። ሞተ ራሱ ለማን ነው? ለሰው ነው። ሰው በአምላክ ደም የተገዛ ውድ ፍጥረት ነው። አምላክ ስጋ የተዋጀ ነው። ሰው ልጅ እኮ መልአክ ራሱ ዋጋው አይደለም። ማለት ይመስላችኋል? መላእክትን እያቃለልኩ ይመስላችኋል? እንዲህ እንዳላደርግ ራሳቸው መላእክትም ያውቃሉ። ምክንያቱም ስለ መላእክትም አስተብር ያውቃለሁ፣ አምናቸዋለሁ። እንደሱ ማለት አይደለም ግን የሰው ልጅ በመላክ አካል እንኳን አይመጠንም። ገዛ በአምላክ አካል ነው መላክ ዋጋ ተከፍሎለት የደም ዋጋ የተከፈለለት በደሙ የዋጀን ነን ውድ ፍጥረት ነው። እውን እንደ መጥላት ያለ እግዚአብሔር መናቅ የለም። እውን እንደ መውደድ ያለም እግዚአብሔር መውደድ የለም። ሁሉ የበላይ ለሚሆን ለሰው ልጅ ደግሞ ሁለት ጠባቂ መላእክት አሉ። አንድ የሌሊት አንድ የቀን ልጋጣ ቢሰራ እንኳን አይለየው። ራቅ ብሎ ነው የሚጠብቀው። ሙሉ ይጠብቀዋል። እንዲሁ ብቻዬን ነኝ ብለህ ከቤት ውጭ ውስጥ ስትቀመጥ እንኳን ራቁትን እንዲያው ዝም ብለህ ዝርግፍ ብለህ አተኛ። ምክንያቱም ሌላ ሰው ቢያይ የሚጠብቅህ መልአክ እያየህ ነው። ከኃጢአት ተጠንቀቁ የምንባለው ሰው እንዳያየን ብቻ ሳይሆን አብሮን ውሎ የሚያድር ጠባቂ መልአክ ስላለ ነው። አሁን እኔ የቤታችሁ ቁጭ ብዬ ልብሳችሁን አውለቃችሁ ኃጢአት ትሰራላችሁ። የምታፍሩ ከሆነ አንድ መልአክ እንዴት አታፍሩ? ማፈር አለብን። አይደለም እንዴ? መልአክ ህሊናችን ይህን ስለሚረሳ ነው። አንድ ሰይፍ የመዘዘ የእግዚአብሔር ብርሃን የተሳለበት አንዱ መልአክ ብቻ ሰማይን መሰንጠቅ የሚችል መልአክ በፊት ለፊታችን አቁመን ኃጢአት እንሰራለን። መልአክ ደግሞ ይጠብቀናል፣ ግን ስንሄድ አይለየን ነው። እግዚአብሔር ከተወኝ ስንት ዓመቱ ስንት ዓመቱ ይላል። ዘው ረተው እግዚአብሔር ትቶ ነው ውለህ የምትገባ ለሰከንድ እንኳን ማደር አይቻልም። የፈለገ ነፍሰ ገዳይ ዘማዊ የረከሰ ሰው ቢኖር እግዚአብሔር ያለ ጥበቃ ትቶ ታድሮ ውሎ ያውቅም ያምን ኃጢአተኛ ብቻ አይደለም። የማያምኑትን ጭምር ጠባቂ መልአክ አላቸው፣ ይጠብቃቸዋል ጠብቆ ያሳድራቸዋል። ሰይጣንን አንድ ቀን አንድ ባይታዊ አግኝቶ እንዲገፍቶ ገደል ሊወረውረው ሲል ሞኝ አንተ ባታዝንልኝ እኮ እግዚአብሔር ፍጥረት የሱ ፍጥረቱ ስለሆንኩ አያጠፋኝ ብሏል። ሰይጣን ራሱ ማለት ሰይጣንን እግዚአብሔር ይጠብቀዋል አይጠብቀውም? ሰይጣንን ይጠብቀዋል ማለምን ማለት ይመስላቸው እንዳይጠፋ ይጠብቀዋል። አይም እኮ እኮላቅሞ ሬንን እርኩስ አንድ እንደ አቃጥዬ ርር ላድርገው ብላ ነበር አይታየው ሲቀጥ አይኑር እንጂ በአንድ ቀን አይጠፋም ብሏል። በሆነ ሰይጣን እንኳን እግዚአብሔር ሳይፈቅድለት ውሎ ማደር አይችልም። እንግዲያማ እግዚአብሔር ፈቅዶለት ከሆነ ሰይጣን የሚኖረው እንድንሳሳትም እግዚአብሔር ፈቅዷል ማለትም ደግሞ በሉ ደግሞ እንደዚያ ማለቴ አይደለም። ደግሞ እግዚአብሔር ፈቅዶ እንዲኖር አሰናብቶታል፣ ለገዛ አይምሮ አሳልፎ ሰጥቶ ሰይጣንን እንኳን በረዴቱ ባይሆንም በኃይሉ ግን ውሎ እንዲያድር ያሳድረዋል። እግዚአብሔር ሳይጠብቀው እንኳን ሰው ሰይጣን ማደር አይችልም። በአንድ ቀን መጥፋት ይችላል። በአይነ ማት ቢመለከተው እነዚህ ሁሉም የሚያስተዳድር ማን ነው ካላችሁኝ እግዚአብሔር በሉ እ በሉ እንጂ አቤቱ ጌታዬ ኢየሱስ ክርስቶስ ወይ አጋንንትን እንዳላያቸው ስላደረከኝ አመሰግናለሁ ይል አንዱ ሰይጣን ብቻ ይህንን ዋርካ የሚያህል ቢሆን በአይናችን እንድንሳሳት የሚያደርግ አንድ ሰይጣን አለ። ለጆሮአችን የሚላክ አንድ ሰይጣን አለ። አፍንጫችን ያልተፈቀደ ሽታ እንድናሸት የሚያደርግ አንድ ሰይጣን አለ። ለእጃችን የሚላክ አንድ ሰይጣን አለ። ዘበታ፣ ይህ ሁሉ ሰይጣን ከቦን ብታዩ ደንግጣችሁ አትሞቱም። እንኳንም አላየናቸው። ማለት እኛ እንተኛለን ሰይጣን አይተኛም፣ እኛ ይደክመናል፣ ሰይጣን አይደክመውም፣ እኛ ይርበናል፣ ሰይጣን አይርበውም፣ እኛን ያመናል፣ ሰይጣን አያመውም፣ እኛን ይበርደናል፣ ሰይጣን አይበርደው፣ እኛን ይሞቀናል፣ ሰይጣንን አይሞቀው። የአንድ ቀን ለምን አጥፍቶን አያድርም ሲባል እግዚአብሔር በመላእክት ስለሚጠብቀን፣ እግዚአብሔር ሌሊትም ቀንም ይጠብቀናል። ኃይል ዘስጋን የሚጠብቅ እስራኤል ዘነፍስን የሚጠብቅ እግዚአብሔር አያንቀላፋም። ሃይማኖት ማለት ራሱ ይህንን ዓለም ማባል ሀበቦ ፈጥሮ በረዴት የሚጠብቅ እንቅልፍ የሌለበት በባህሪው ሞት በመንግስቱ ሽረት የሌለበት ትጉህ እግዚአብሔር አለ ብሎ ማመንና ለዚህ ታምኖ መኖር ነው ነው ሃይማኖት ማለት እግዚአብሔር እንዴት እንደሚጠብቀን ልብ ብላችሁ አስተውሉ። ከማሕፀን ጀምሮ አድርጎ እንዴት እንደሚጠብቀን ከአባታችን ወገብ ዘር ከእናታችን ማሕፀን ደም ከፍሎ ያንን አርግቶ እናታችን የበላችው ተጭኖ እንዳይገለን፣ የጠጣቸው አንዝዞ ትን ብሎ እንዳይገለን የሚጠብቀን ማን ነው የሚለይ ይመስላችኋል? እግዚአብሔር ነው። አህፀን ጀምሮ የሚጠብቀን ህፃን ልጅ በጨው እንጀራ ለስድስት ወር ልጅ ብታጎርሱት አይገለውም። ይገለዋል። ግን እናቱ በጨው እንጀራ እየበላች ማህፀን ሳለ አይሞትም። ለምን ይመስላችኋል? እግዚአብሔር እየጠበቀው ነው። በእውነቱ ማለት ነው። ህፃን ልጅ ከተወለደ በኋላ መንፈቅ አመት እስኪሞላው ድረስ ይቺ ነጠላ ራሱ አፍና ትገለዋለች። ግን የእናቱ ሆድ ለምን አፍኖ አልገደለውም? እግዚአብሔር ስለሚጠብቀው ነው። ስለዚህ ቅዱስ ዳዊት ምን አለ? በእናቴ ማህፀን ጀምሮ አንተ አምላኬ ነም ከርሰሜ አንተ አምላኬ ከእናቴ ማህፀን ጀምሮ አንተ አምላኬ ነህ ብሎ የተናገረ ለዚህ ነው። እግዚአብሔር እንዲህ ጠብቆ ያሳድገናል። ስንወድቅ ቶሎ እንሰበራለን። ህፃናት በየቀኑ እየወደቁ ለምን አይሰበሩ ይመስላችኋል? አይገርማችሁም? መቼስ ሳይንስ መልስ አያጣም። ቁመታቸው ቅርብ ስለሆነ ከቅርብ እየወደቁ ነው። ሊሊ ይችል ይሆናል መቼ ሳይታወቅም ማለት ነው። ግን አንድ ነገር የምትዙልኝ ግን ሰው በራሱ ቁመት ልክ ሲወድቅም ኃይል አለው ባጭሩ ማለት ነው። በራሱ ቁመት፣ ህፃኑም በራሱ ቁመት ልክ ኃይል አለው። ለራሱ ቁመት የሚበቃ ክብደት ስላለው ወድቋ ለመሰበር አይችልም። እንቁላል እዚያው ወድቆ አይደል የሚሰበረው? ለምንድን ነው ታዲያ እንደዚያ የሚሆን ሲባል፣ እግዚአብሔር ስለሚጠብቅ ህፃናትን። የሚጠብቃቸው እግዚአብሔር ስለሆነ ነው። ሳናውቅ የሚጠብቀን አባ ጊዮርጊስ ስጫ ደግሞ እናት ልጇን ትታ ወደ ገበያ ብትሄድ ወደ ገበያ ብትሄድ እናቱ ገበያ እንደሄደች ልጁ እባብ ቢጨብጥ እናቱ እስከምትመጣ ድረስ እባቡ ልጁን ሳይበላው ይቆያል። የህፃኑ ደግነት የእባቡን ተንኮል ይሽራልና ይለ ማን ሲባል በነዚህ ህፃናት ላይ አድሮ እግዚአብሔር ስለሚጠብቅ ነው። ስለ እግዚአብሔር የማይተወን የሚጠብቀን፣ የሚረዳን፣ የሚመግበን ይህንን ዓለም ሁሉ የሚመግብ ቸሮ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሁለት ትንሣኤ ነው ያለው። አንዱ ክርስቶስ ሲመጣ የምንነሳው ትንሣኤ ነው። የመጀመሪያው ትንሣኤ የተባለ አሁን ነው። የመጀመሪያው ትንሣኤ ነው ማለት ማንኛውም ሰው በየዕለቱ የመጀመሪያ ትንሣኤ መነሳት ይችላል። ያ ምን ይባላል? ትንሣኤ ልቡና ይባላል። ሰው የሚተኛባቸው ሶስት የተከለከሉ አልጋዎች አሉ። በዚያ የተኛህ ነው፣ ተነስ የሚለው ዲያቆኑ አንደኛው ስንፍና አልጋ ነው። ሁለተኛው የመርሳት አልጋ ነው። ሶስተኛው የኃጢአት አልጋ ነው። እነዚህ ተነሱ ነው። ወታችሁን የረሳችሁ ክርስቶስን የረሳችሁ ሰዎች ተነሱ ማለቱ ነው ዲያቆን። የኢትዮጵያ ትንሣኤ የምንለው እሱ ነው። ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። መነሳት ትንሣኤ ይለዋል ነው። ከዚህ ክፋት ተነስ እግዚአብሔርን ከመርሳት ሞትን ከመርሳት ቅዱሳንን ከመርሳት ቤተክርስቲያንን ከመርሳት እዚህ ያለ መርሳት ያት አልጋ ያላችሁ በንስሐ ተነሱ። በስንፍና አልጋ ያላችሁ በትጋት ተነሱ። ጠሊ ተኝቶ ሚያነብ ተኝቶ ያጠና ተኝቶ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል ማለት እናንተ በግራም ቀጥ፣ በቀኝም ቀጥ ነው። በመንፈሱም እውቀት የለም፣ በስጋውም እውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ኢትዮጵያ ተነሳች ምለው እኔ ስንፍናችን ስናስወግድ ጥያት በንስሐ ስንነሳ ከመርሳት በተዘክሮ ስንነሳ በማሰብ ህርን በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተ ነው። ራሱ እኮ እንስሳ ሆነናል። ኢጣ አልባስ ነው፣ ከባብ አልባስ ነው፣ እንስሳ አልባስ ነው፣ ውሪ አልባስ ነው። እስኪ ባብን የሚበላ ባብ አምጡ። እስኪ ዘንዶን የሚበላ ዘንዶ አምጡ። የለም አንበሳን የሚበላ አንበሳ እስኪ አምጡ። እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰብ ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት ደግሞ የምንወደውን ባንዲራ እንድንጠላው እኮ ነው እሚያደርጉብን ነኩሴ እንዲጠላ መነኮሳት እንዲህ ብለዋል ይባላል ይታዊ እንዲጠላ ባይታዊ እንዲያደረገ ይባላል እንዲራ እንዲጠላ በባንዲራው ስም መጡብን አህን እንዲጠላ አይደለም እንዴ አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክኖ ለብሶ የሚሰክር ሰው ታገኛላችሁ ያ ሰውዬ ካህን አይደለም ካህናትን እንድትጠሉ የሚያደርግ የተሃድሶና የፕሮቴስታንት ክንፍ ነው አፍ ቅዱስን ራሱ እኮ የሚነግዱበት ከቤተ ክርስቲያን ተቀብለው እኮ ነው መጽሐፍ ቅዱስ መጽሐፍ ቅዱስ ሆኖ እንዲቆይ ህልውናውን የጠበቀችለት እኮ ቤተ ክርስቲያን ናት። መጽሐፍ ቅዱስን የጠበቀችው ቤተ ክርስቲያን መጽሐፍ ቅዱስን ትተሻል አትባልም። ዓይኑ የሚያይ ሰው አይን የለህም ይባላል? መጽሐፍ ቅዱስን የምትኖር ቤተ ክርስቲያን መጽሐፍ ቅዱስ አታውቂም አትባልም። ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም ማር አልበላህም ይባላል? አይባልም። ቤተ ክርስቲያን እኮ መጽሐፍ ቅዱስን ኑራ የምታውቃ። ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል። ራእየ ዮሐንስን የሚያነብ ሰው ብፁ ነው ይላል። ብፁ ንውድ፣ ክቡር ነው፣ ክብር ያገኛል። እንዲያውም አንድ ዲያቆን ነበረ። አንዲት ንግስት ታማ፣ ራእየ ዮሐንስን እየሄደ በየቀኑ እያነበበላት ምህረት ታገኝ ነበረ። ዲያብሎስ ደግሞ ክፉ ነውና ይሄንን ለማቋረጥ ምን ይላል? ንጉስ፣ አንተ ስትወጣ ስጦታ እኮ ከሚስት ጋር ኃጢአት የሚሰራ ሰው አለ ብሎ ነገር ደግሞ አስነሳ። በሰዎች አድሮ ነው። ነገ ታዘብ ሲሉት እውነትም ጠዋት ቢመጣ ያዲያቆን ቁሞ እያነበበ በዱሄን እንዲያቆን በቆዳ ጠቅላችሁ ባህር ጣሉት አላቸው። ባህር ወስደው ሲጥሉት አንድ ቀይ ጎልማሳ መጥቶ ከባህሩ ላይ ከእጃቸው ነጥቆ አፈፍ አርጎ ወስዶ ደሴት ላይ አስቀምጠው። ደሴት ላይ ያስቀምጦት ሲኖር ሚስቲቱ ደዌ ጸናባት። ንግስቲቱ በሀገር ቢዞር በሀኪም ቢዞር አልድናለች። አልድን ስትል ምን ላድርግ ብሎ ሲጠይቅ አንድ የበቃ ባይታዊ መጥቶ ምናለው አለው መሰላችሁ፣ ያ ዲያቆን ካልጸለየላት አትድንም አለ። ያማሙት የል ባህር ጥየው ለአንተ መሰለ እንጂ እሱ አልሞተም። እንዲህ ያለ ደሴት አለልሃለሁ። እዳ እዚያ ደሴት አምጥቶ ሲጸልይላት፣ ራዕየ ዮሐንስን ሲያነብላት ያቺ ንግስት ዳነች። ይሄማ የተከበረ ሰው ነው ብሎ ለጵጵስና እንዲበቃ አደረገው። ያዲያቆንም እስከ ጵጵስና ድረስ ደረሰ ይላል። ያቀይ ጎልማሳ ከሞት የነጠቀው ጎልማሳ ለካ ቅዱስ ዮሐንስ ነበረ። አህዛብ የሚያምኑት በምንድን ነው? በቁጥር አይደለም። ምንድን የሚሉት በዝተናል፣ እየበዛን ነው፣ እየበዛን ነው፣ እያየልን ነው፣ እናጠፋችኋለን፣ እንደንፋባችኋለን። ብዛት ለአህዛብ ተሰጥቷል። የእግዚአብሔር ሕዝብ በቁጥር ሊያንስ ይችላል፣ በቁጥር ሊያንስ ይችላል። ሊሞትም ሊገደልም ተገሎም ሙቶም ታስሮም ተገርፎም የእግዚአብሔር ህዝብ ሊቀንስ ይችላል። ሀብት ብሎ ሃይማኖት አይመሰረትም። ሀብት ተብሎ የሚመሰረት አክስዮን ገንዘብ ተብሎ መብል ተብሎ የሚስት ብዛት የባል ብዛት ተብሎ የመብል የመጠጥ ብዛት ተብሎ የረፍት ብዛት ተብሎ ውበት ተብሎ ልብስ ተብሎ ጌጥ ተብሎ ሹመት ተብሎ ሃይማኖት አይመሰረትም። ሀብታቸው ነው የሚመኩት። እናጠፋችኋለን የሚሉት ሁሉ በሀብታቸው ሲበዙ በቁጥር ሲበዙ የአይዛብና የማያምን ሰው መመኪያው አንድ ቁጥር ነው፣ አንድ ገንዘብ ነው፣ አንድ ሹመት ነው፣ አንድ ጉልበት ነው። የማያምን ሰው መገለጫው ማለት ነው። ቁጥር አይታችሁም አትኩሩ፣ ቁጥር አይታችሁም አትፍሩ። አይዛብ በዙ፣ የመድኃኒ ዓለም ያለን እናልቅ ነው ብላችሁ የማይገባ ፍርሃት አትፍሩ። እነስኒ ክርስቲያኖች ቁጥራችን ጥቂት ነው ብላችሁ ተስፋ አትቁረጡ። እግዚአብሔርም የኃጢአተኞችና የካሃዲዎች መብዛት የአማኞች ማነስ አያሳዝነው፣ ማለት አያበሳጨውም። በዚህ እግዚአብሔር አይጎልበትም ክርስቲያን ባለ ቁጥሩ ስራ ሰርቼ ልሙት ብሎ ይተጋል አንድ ይሆናል ልዩነቱን አጥፍቶ አድማውን ክርክሩን አጥፍቶ በፍቅር ተመስርቶ ባለ ቁጥሩ ቢነሳ ክርስቲያን ምን ጊዜም ያሸንፋል ቁጥር ለክርስቲያን መሰረቱ አይደለም ሀብት መሰረቱ አይደለም አትስሩ አላልኳችሁ ምን የመጀመሪያ ቁም ነገራችን እግዚአብሔር ነው ስጣጡ እንዳትክዱ፣ ሲቸግራችሁ እንዳትክዱ፣ ሰማችሁ እንዳትክዱ፣ ስትሰደዱ እንዳትክዱ፣ ስትታሰሩ እንዳትክዱ። ያለ መጠን የሚበላ ጠን የሚናገር ያለ መጠን የሚለብስ ያጠን የሚያገባ ለመጠን የሚመቸው ከእግዚአብሔር ረዴት ውጭ ነው። እግዚአብሔር ሰው ግን ሁሉም በመጠን የሚሆን ነው። ቀካይናት ሲያገለግል ልብሰ ተክኖ ይለብሳል። ኤፉ ደቅን ይይዛል። ካባላንቃ ይደርባል። ክርስቶስ ሊቀ ካይናት ነው። በዚህ ዓለም ካባላንቃ ያልደረበ ምንድን ለምን ይመስላችኋል? የእሱ ልብሰ ተክኖ ከድንግል ማርያም የለበሰው ስጋ ስለሆነ ነው። የሊቀ ካህናቱ ልብሱ ሊቀ ካህናቱ መቅደሱ ናት። ከመቤታችን የጠፋ ከመቤታችን የሸሸ ከእመቤታችን የጎደለ ከክርስቶስ ይጎላል። ክርስቶስ ያለ ከእናንቱ ጋር ተዳርዳሩን ብትዞር አታገኘውም። በሰገል ያገኙት ከእናቱ ጋር አይክት ያገኙት ከእናቱ ጋር አርያት ያገኙት ከእናቱ ጋር ቤተልሔም የነበረ ከእናቱ ጋር፣ ሲሰቀል የነበረ ከእናቱ ጋር፣ ሲያርግ ከእናቱ መሃል፣ መንፈስ ቅዱስን ሲልክ እናቱ ባለችበት መጣ። እናቱን አስከትሎ ይመጣል። እመቤታችን የሌለችበት የማትመሰገንበት ውዳሴ ማርያም ሳይደገም የሚዋልበት ቤት ሲኦል ነው። በሆነ ሌሎች ሴቶች ግን እንደመቤታችን ናቸው አትበል። ከድንግል ማርያም ውጭ የሆኑትን ሴቶች ከድንግል ማርያም ጋር አምጥተህ አታስተካክል። ያለ ዘር የወለደችውን በዘር ከሚወልዱት ጋር፣ ኃጢአት የሌለባትን ኃጢአት ካለባቸው ጋር ሴቶች ከወንድ ካልተገናኙ ወተት ማፍለቅ አይቻላቸውም። ድንግል ማርያም ግን አምላክን በድንግልና ጡት አጥበታ አሳደገችው። ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሀሊበ ድንግልናሽን ይዞ ጠባ። አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አራቱን ባህርያት ለአራቱ ባህርያት የሚመግብ ነፋስ ጠባያችን ነፋስ የሰጠ፣ ውሃ ጠባያችን ውሃ ያፈለቀ፣ እሳት ባህርያችን ፀሐይ እያወጣ አፈር ባህርያችን እህል ያበቀለ እሱ አዛ ጥባተኪ ወጠበው ሀሊበ ሀሊበ ድንግልናሽን ጠብቶ አደገ። ጥረትን ሁሉ ለምእመናን ሥጋውን ደሙን አብልቶ የሚመግብ ጌታ ቁጥሽን ይዞ ጠባ። ለዚች ድንግል የሚሰጠውን ክብር ሌላ አትስ እሷ እንደ ማንኛውም ሴታት አትበል። አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹሕ አካል ይዛ የተገኘች እሷ ናት። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽት አዳራሽ ድንግል ማርያም ናት። እሷ ባትኖር ከማን ጌት ገብቶ ይስተናገድ ነበረ? የተስተናገደባት አዳራሽ እሷ ናት። ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህተ ዘመድነ የባህርያችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። እንኳን ከሌላው ጋር አታስተካክል ድገም የሌለባትን ቡርክት አንቲ ማንስት ከሴቶች ተለይተች ቡርክት ነች የተባለችውን ከሌላው ሴት ጋር ለምን ታደርግ ታገል አንድ ታደርጋታለህ። በስላሴ ዘንድ የእናትነት ባለሟልነት ያላትን እንደ ማንኛውም ሰው ናት ለምን ትላለ። እግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ አንድ አካል አንድ ባይሪ ቢሆን የእናትነት ባለሟልነትን አገኘሽ። ነቢያት የትንቢት ባለሟልነት፣ ሐዋርያት የስብከት ባለሟልነት መምህራን የትምህርት ባለሟልነት፣ ነቢያ መላይክት የቅዳሴ የማይሌት ባለሟልነት፣ መነኮሳት የምንኩስና ባለሟልነት፣ ባይታውያን የቅድስና ባለሟልነት አላቸው። ማርያም ግን የእናትነት ባለሟልነት አላት። ይችን ከዚህ ከሌላው ጋር አትጨምር። ልዩ ድንቅ አድርገህ አመስግናት። ልዩ አድርገህ ውደዳት። መቤታችን የፈጠረልን እግዚአብሔር የተመሰገነ ይሁን።